በኢየሩሳሌም የሚገርም ክስተት ሆነ። ወንጀለኛው በርባን ነፃ ሲሆን ምንም ወንጀል የሌለበት ኢየሱስ እንዲሞት ተኮነነ። ግን ለምን ህዝቡ ገዳዩን ከመሲዩ መረጡ? ህዝቡ ኢየሱስ አዳኙን፣ ወይ ገዳዩን በርባንን መምረጥ ነበረባቸው። የሚገርመው ሁሉም በርባን ይፈታልን ሲሉ እሱ ነፃ ሆኖ ሲለቀቅ፣ ኢየሱስ ግን ለስቅለት ዳረጉት። ይህ በአጋጣሚ የሆነ ክስተት አይደለም አንዱ የእግዚአብሔር እቅድ እንጂ። ሁላችንም በርባን ነን። የሉቃስ ወንጌል የመጨረሻዎቹ ስድስት ምዕራፎች ከምዕራፍ 19 እስከ 24 ድረስ የኢየሱስን ሕይወት የመጨረሻ ሳምንታት በዝርዝር ያሳያሉ። ለዛሬ የመረጥነው ታሪክ በሉቃስ ወንጌል ምዕራፍ 22 ላይ ያለውን ይሆናል። የሉቃስ ወንጌል ምዕራፍ 22 ከቁጥር 66፣ በነጋም ጊዜ የሕዝቡና ሽማግሌዎችና የካህናት አለቆች ጻፎችም የአውሳና ህድሪኖች ማለት ነው። ተሰብስበው ወደ ሸንጓቸው ወሰዱትና፣ ክርስቶስ አንተ ነህን ንገረን አሉት። እርሱ ግን እንዲህ አላቸው፦ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝምም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህን አሉት። እርሱም እኔ እንደሆኑ እናንተ ትላላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል? አሉ። ወደ ምዕራፍ 23 ስንገባ ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና ይህ ህዝባችንን ሲያጣምም፣ ለቄሳርም ግብር እንዳይሰጥ ሲከለክል፣ ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው ብለው ይከሱት ጀመር። ጲላጦስም አንተ የአይሁድ ንጉሥ ነህን ብለው ጠየቀው። እርሱም መልሶ አንተ አልህ አለው። ጲላጦስም ለካህናት አለቆችና ለህዝቡ በዚህ ሰው አንድ በደል ስንኳ አላገኘውበትም አለ። እነርሱ ግን አጸንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ህዝቡን ያውካል አሉ። ቁጥር 13ን ስንመለከት ደግሞ ጲላጦስም የካህናትን አለቆችና መኳንንት ህዝቡንም በአንድነት ጠርቶ እንዲህ አላቸው። ህዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል ስንኳ በዚህ ሰው ላይ አላገኘውበትም። ሄሮድስም ደግሞ ምንም አላገኘም ወደ እኛ መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ አለ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና፣ ሁላቸውም በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮው ነበር። ለሦስተኛም ጊዜ ለምን ያደረገውስ ክፋት ምንድር ነው? ለሞት የሚያደርሰው በደል አላገኘውበትም፣ ስለዚህ ቀጥቼ እፈተዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን በርባንን አስፈታላቸው። ኢየሱስ ግን ለፈቃዳቸው አሳልፎ ሰጠው። ቁጥር 32ን ስናይ ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣንጤም አምጥተው አንተስ የአይሁድ ንጉሥ ከሆነ ራስን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር። ኢየሱስ የሠራው ወንጀል ምን ነበር? በምን ተከሰሰ? ለምንስ ተያዘና በመጨረሻ ተሰቀለ? ይህን አስባችሁ ታውቃላችሁ? በኢየሱስ ላይ የቀረቡ ሁለት ክሶች፣ የመጀመሪያው ስድብ ነው። ራሱን አምላክ ነኝ በማለቱ በእግዚአብሔር ላይ የተዘነዘረ ክስ ኢየሱስ መሲህ እንደሆነ ያላመኑት የአይሁድ መሪዎች ራሱን አምላክ ነኝ የሚለውን አባባሉን አልተቀበሉትም። ስለዚህም ኢየሱስ የመለኮትነቱን ወይም ከሰማይ መምጣቱን ባረጋገጠ ቁጥር ይህን የሰሙና ያላመኑበትም ሰዎች እንደ ስድብ ቆጠሩት። አንዳንድ ሰዎች ኢየሱስ እግዚአብሔር ከሆነ በቀጥታ እኔ እግዚአብሔር ነኝ ለምን አላለም ይላሉ። እሱ አምላክ እንደሆነ በቀጥታ ተናግሯል። አይሁዶች ለምን የገደሉት ይመስሏችኋል? እነሱ የሱን መገደል ቢፈልጉም ሮማውያን ገድለውታል። እውነታው እኔም እናንተም ገድለነዋል፣ ምክንያቱም በኃጢአታችን ምክንያት ለእኛ ሲል በመስቀል ተሰቅሏልና። ለኢየሱስ መልስ ግልጽነት የጎደለው መስሎ የታየው ለምን እንደሆነ ለሚጠይቁ ሰዎች መልሱ ያለው መጽሐፍ ቅዱስን የምናነብበት መንገድ በመረዳት ላይ ነው። በሃያ አንደኛው ክፍለ ዘመን ውስጥ ያለን እኛ ክርስቲያንም ሆነ አይሁዳዊ ባልሆነ አእምሮአችን የዚያን ዘመን የአይሁድን ያስተሳሰብ ዘይቤ የባህል ሁኔታና የነገረ መለኮት አተረጓጓም ሳናስብ ስለምናነብ ነው። የአይሁድን አመለካከት በተመለከተ ኢየሱስ ስለ ማንነቱ በግልጽ እየተናገረ እንደነበር የሚያሳይበት አንዱ ምክንያት በሉቃስ ምዕራፍ 22 ቁጥር 67 ላይ ከሳንሃድሪን ጋር ያደረገው ውይይት ነው። የዚህ ውይይትና ከኢየሱስ የተሰጡት መልሶች ለምን ያህል ግልጽ እንደነበሩ ለመረዳት ከ21ኛው ክፍለ ዘመን አስተሳሰብ ይልቅ የአይሁድን የአስተሳሰብ መንገድ መከተል ያስፈልጋል። በሳንሃሪን ዘንድ የኢየሱስ መልስ ለምን ግልጽ ነበር? ክርስቶስ ከሆንክ ንገረን፣ ቁጥር 67 ላይ የሚገኘው የሃይማኖት መሪዎች ኢየሱስን ክርስቶስ፣ በዕብራይስጥ መሲህ መሆኑን በግልጽ እንዲናገር ጠይቀውታል። ለዚህም ኢየሱስ በቀጥታ መልስ ከመስጠት ይልቅ እንግዲህ በነግራቸውም እንኳ አያምኑም የሚል ምላሽ ሰጠ። ይህ ማለት ለማወያየት የሚፈልጉት ስለ እውነት ሳይሆን እሱን ለመክሰስ መረጃ ለመሰብሰብ እንደሆነ ያውቅ ነበር። እዚህ ጋር ካያችሁ ኢየሱስ በመጀመሪያው ያደረገው ነገር ራሱን የሰው ልጅ በሚል የመስያዊ ማዕረግ መጥራቱ ነው። ኢየሱስ ይህን ማዕረግ በማቴዎስ ማርቆስ፣ ሉቃስና የዮሐንስ ወንጌሎች ውስጥ ከሰማንያ ጊዜ በላይ ተጠቅሞታል። ይህ ቃል ለመጀመሪያ ጊዜ የመጣው ከዳንኤል መጽሐፍ ውስጥ ነው። በዳንኤል ምዕራፍ 7 በቁጥር 13 ላይ ያለው በሌሊት ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። የሰው ልጅ የሚለው ቃል ለአይሁድ መሪዎች ግልጽ ነበር። ስለዚህ የሰው ልጅ ሲል የእነሱ ጆሮ አንተ እያልክ ያለኸው አንተ መሲሁ ነህ፣ ከሰማይ የመጣ የብሉይ ኪዳንን መጻሕፍት የምታሟላ ነህን? እነዚህ ጥቅሶች በደንብ የሚያውቋቸው እና ከመሲሁ ጋር የሚያያይዟቸው ነበሩ። ስለዚህ ኢየሱስ ራሱን ከእነዚህ ትንቢቶች ጋር በማያያዙ እርሱ መሲሁ መሆኑን በግልጽ ከማወጅ ጋር እኩል ነበር። እንግዲህ አንተ የእግዚአብሔር ልጅ ነህን ብሎ የጠየቁት ቁጥር ሰባ ላይ የሚገኘው ይህንን የሰሙት ሰናርዲኖች ግራ ተጋብተው መልሰው ጠየቁት። እነሱ የሰሙት ትርጓሜ እንደሚያሳየው ኢየሱስ ራሱን ከመሲህነት በላይ የእግዚአብሔርን ኃይል የመጋራት መብት እንዳለው እየገለጸ እንደሆነ ተረድተዋል። እናንተ እንደምትሉኝ እኔ ነኝ፣ ቁጥር ሰባ ላይ ይህ መልስ በአይሁድ ባህል ውስጥ አንድ ሰው የሚጠየቀውን ነገር በሙሉ እንደሚያረጋግጥ የሚያሳይ የአረማይክ መንገድ ነው። ለሳንሃድሪን አባላት ይህ ከኢየሱስ አፍ የወጣ ራሱን የእግዚአብሔር ልጅ መሆኑን የሚያረጋግጥ ቀጥተኛና ግልጽ መግለጫ ነበር። ይህም ሲጠቃለል ከ21ኛው ክፍለ ዘመን አውደ ጽሑፍ አንጻር ሲታይ የኢየሱስ መልስ ግልጽነት የጎደለው ሊመስል ይችላል። ሆኖም የዚያን ዘመን የአይሁድን ሃይማኖታዊና ባህላዊ አውድ ከተረዳን፣ ለሳንሃድሪን አባላት መልሱ እጅግ በጣም ግልጽ ነበር። በመሲያዊ ትንቢቶችና በራባዮች የመናገር ስልት ላይ በመመስረት ኢየሱስ ራሱን እንደ መሲዩ እንደ እግዚአብሔር ልጅ ማወጁን ለሳናሪን አባላት በግልጽ አስረድቷል። ይህም ወንጀለኛ ነው ብለው ለመክሰስ የሚያስችል መስረጃ ሆናቸው አገልግሏል። እግዚአብሔር ነህን እያሉት ነበር። እሱ ስጋን ለብሶ ለሰው ልጅ ሞተ። የኢየሱስ ተልእኮን ለመግለጽ የተጠቀመበት የመሲያዊ ማዕረግ ነው። ቁጥር 69 አይሁድ ስለ ላልሆኑ የተናገረው ነገር ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ይህን የተጠቀሰው በዳዊት መዝሙር ላይ የተጻፈውን መዝሙር ምዕራፍ 110 ቁጥር አንድ ላይ ያለው ነው እግዚአብሔር ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለው። ዳዊት እየጻፈ ያለው እግዚአብሔር አባት እግዚአብሔር ልጅ ጋር ያወራል። የሚናገረውም በሚመጣው ቀንም ለእርሱ ይገዛሉ። ስለዚህ ኢየሱስ ለአይሁድ ሳናድሪኖች እያለ ያለው እኔ የሰው ልጅ ነኝ እያጣቀስ ያለው መዝሙር 110:1 እናንተም ሆናችሁ ሌሎች አንድ ቀን በእኔ ትዕዛዝ ውስጥ ትሆናላችሁ ምክንያቱም እኔ ከአብ ቀኝ እጅ ዘንድ እቀመጣለሁ። ለዚህ ነው እነሱ ስም ማጥፋት ብለው የወነጀሉት። ሌላ ቦታ ለአይሁዶች ግልጽ የሆነበት ለእኛ ግን ግልጽ ያልሆነበት ቦታ የሚገኘው በዮሐንስ ወንጌል ምዕራፍ 8 10 ና 14 ላይ ይገኛል። ምዕራፍ 8 ከቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? አሉት። ከአብርሃም መቶ ዓመታት ያክል ነበርክንስ? ሲሉት ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። ኢየሱስ ያለው ከአብርሃም በፊት ነበርኩ፣ ምክንያቱም እኔ እግዚአብሔር ነኝ። እንደገና ደግሞ ዮሐንስ ምዕራፍ 8 ቁጥር 57 ላይ ገና 50 ዓመት ያልሆነ አብርሃምን አይታልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። መጽሐፍ ቅዱሳችሁን ለምታውቁ ዘጸአት ምዕራፍ 3 ከቁጥር 14 እና 15 ላይ እግዚአብሔር ከሚነድድ ቁጥቋጥ ለሙሴ ራሱን ሲያስታውቅ የተጠቀመበት ቃል ይሆኑ ነበር። ሙሴ ወደ ግብፅ እስራኤላውያንን ነጻ ለማውጣት ከመሄዱ በፊት ለእግዚአብሔር እንዲህ አለው፣ የአባቶቻችሁ አምላክ ልኮኛል ብዬ ብነግራቸው ስሙ ማን ነው ብለው ቢጠይቁኝ ምን ብዬ መልስላቸዋለሁ? እግዚአብሔርም ከሚነደው ቁጥቋጥ እንዲህ ሲል መለሰለት እኔ ነኝ ያለሁት። ከዚያም አክሎ ማክሎ እኔ ነኝ ያልሁት ልኮኛል በላቸው አለው። ለዚህ ነው ኢየሱስ ለዘመኑ አይሁዶች ሲነግራቸው ከአብርሃም በፊት ነበርኩ ያለው በዘጸአት ሰዓት ምዕራፍ 3 ከቁጥር 14 እና 15 ላይ የጠቀሰው። እነሱም ለዚህ ነው የተናደዱት። በዮሐንስ 8፥59 ላይ ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ኢየሱስ እግዚአብሔር እንደሆነ ግልጽ አድርጎ ተናገረ። ኢየሱስ የተናገረው ለቀድሞ የአይሁድ አድማጮች ነበር። ንግግሩና ትምህርቶቹ የተመሰረቱት በአይሁድ ሕግ ትንቢቶችና ወጎች ላይ ነበር። የእሱን ቃላት ለመረዳት ያንን አውድ መረዳት ያስፈልጋል። ሌላኛው የዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ላይ ተናገረው፣ በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉም፣ ከእጅም ማንም አይነጥቃቸውም። የሰጠኝ አባት ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ቁጥር ሰላሳን ልብ ብላችሁ ተመልከቱ። እኔና አብ አንድ ነን። በመጀመሪያዊ ግሪክ ቃል አንድ ሄን የሚል ትርጉም ሲኖረው በመለኮታዊና በባህሪ አንድና እኩል መሆናቸውን ያሳያል። እነሱም ቁጥር 33 ላይ ራስህን አምላክ ስለማድረግህ ነው የምንወግርህ አሉት። የመጨረሻው ምሳሌ ዮሐንስ 14 ላይ ኢየሱስ ከደቀ መዛሙርቱ ጋር ያደረገው ሁሉም ከይሁዳ በስተቀር በእርሱ አምነዋል። ንግግራቸውም በዮሐንስ ወንጌል ምዕራፍ 14 ከቁጥር 7 እስከ 10 ይገኛል። ሉቃስ የስድብ ወንጀል ብሎ ባይጽፍም ማቴዎስ ግን ሲጽፍ በማቴዎስ ወንጌል ምዕራፍ 26 ከቁጥር 65 እስከ 66 ላይ ስለ ስድብ ይናገራል። ግን መግደል አይችሉም። ይህ ከመሆኑም ከሁለት ዓመታት በፊት በኤዲ 30 የሮማ ገዢ አይሁዶች የሞት ፍርድን እንዳይፈርዱ አድርገዋቸዋል። ለዚህ ነው የውሸት ክስ ያቀረቡበት። እሱ ንጉሥ ነኝ እያለ ነው ብለው ደግመው ከሰሱት። ይህም በሉቃስ ወንጌል ምዕራፍ 23 ከቁጥር 2 ላይ ይገኛል። የውሸት ክስ በጊዜው ከሮማ ገዢ ቄሳር ጋር ሊያጋጩት ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ያደረገውን የአይሁድ መሪዎች እያደረጉ ያሉት በስድብ ወንጀል መግደል ስለማንችል የሮማ ገዢዎች ደግሞ የአይሁድን ሕግ ስለማይረዱ መክሰስ ያለብን ሌላ ነገር በመጨመር ጲላጦስን ሊያምንበት የሚችልን ክስ በመመስረት እሱን ማስገደል ምን ያክል ርቀት እንደሄዱ የምናየው ራሳቸውን ከሮማ ገዢዎች ጋር አድርገው ኢየሱስን አራቁት። ይህንን ዮሐንስ በዮሐንስ ወንጌል ላይ ጽፎታል። በምዕራፍ 19 ከቁጥር 15 ላይ ስናነበው እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። እነሱም እንዲሰቀል የሚቻላቸውን ሁሉ አደረጉ። ሌላ ችግር ግን ገጠማቸው። ጲላጦስም ክሳቸው የስም ማጥፋት ወንጀል አይደለም ብሎ ክሳቸውን ውድቅ አደረገባቸው። ለሦስት ጊዜ ያክል ለሞት የሚያበቃ ክስ አላየውበትም አላቸው። ታሪክ እንደሚነግረንም ቄሳር ጲላጦስን አስጠንቅቆት እንደነበረ፣ ጲላጦስ ደም የሚጠማው ሰው እንደሆነ እናያለን። እሱም ዝም ብሎ ሰው ቢገድል ወደ ሮም በመጠራት የጁዲያ ሥልጣኑን ሊቀማ እንደሚችል ተነግሮት ስለነበር ይህን ስለሚያውቅ ኢየሱስን ለመግደል ፈቃደኛ አልነበረም። ታሪክም እንደሚነግረን በመጨረሻ ኢየሱስን በመግደሉ ወደ ሮም ተጠርቶ ዩሲቢስ የሚባለው የአራተኛው ክፍለ ዘመን የታሪክ ሰው እንደጻፈው ጲላጦስ በወሰነው ውሳኔ ተጸጽቶ ራሱን እንዳጠፋ እናያለን። አይሁዶች በእኛ ሕግ ኢየሱስን በስድብ ወንጀል ማስገደል ካልቻልን ሮማኖች ስላልፈቀዱ በሮማ ሕግ ደግሞ በስም ማጥፋት ካላሰቀል ነው እንዲደረግላቸው የጠየቁት በየዓመቱ የፋሲካ በዓል ላይ አንድ አይሁዳዊ እስረኛ ይለቀቅልን ብለው ጥያቄ አቀረቡ። ኢየሱስን ውሰዱትና በርባን ይለቀቅልን አሉ። ይህም በሉቃስ ወንጌል ምዕራፍ 23 ቁጥር 18-19 ላይ ይገኛል። በርባንን ፈታለን እያሉ ጮኹ። ስለ በርባን ምንም ብዙም የሚታወቅ ነገር የለም። በሁሉም ወንጌሎች ላይ ተጠቅሷል። ከዚህ ታሪክ በፊትም ሆነ በኋላ ስለ እሱ ሲጠቀስ አናይም። ማቴዎስ ታዋቂ እስረኛ ይለዋል፣ ዮሐንስ ሌባ ይለዋል። ማርቆስና ሉቃስ ሁለቱም ወንጀሉ ግድያ ነው ይላሉ። ሮማዎችን ለማስወገድ በተነሳ ዓመፅ ተይዞ ገዳይ ብለው ይጠሩታል። ይህን ሰው ነው ሕዝቡ ኢየሱስን ውሰድና እሱን መልስልን ያሉት። ሁላችንም ኃጢአት ስላለብን ለኃጢአታችን የሚሞት ያስፈልገናል። ሕዝቡም ጲላጦስ፣ በርባንን ልቀቅልን አሉ። ታሪኩን ለየት የሚያደርገው ኢየሱስ የእግዚአብሔር ልጅ፣ በሥጋ የተገለጠ አምላክ ኢየሱስ የአብ የእግዚአብሔር ልጅ ነው። በርባን ስሙ በዕብራይስጥ ባር አባ ሲሆን የልጅ አባት የሚል ትርጉም አለው። የጻድቁ የአባት ልጅ ሊሞት፣ የአመፀኛ ልጅ ሊድን። እኔ በርባን ነኝ፣ እናንተ በርባን ናችሁ። ገዳዩን ነፃ ለማውጣት አመንዝራውን፣ ሴተኛ ዳሬውን፣ ውሸታሙን ነፃ ለማውጣት ኢየሱስ ሞተ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ለእኛ ተሰቀለ። በበርባንም ውስጥ እኛን እናያለን። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ኢየሱስ የሞተው እኛን ነፃ ለማውጣት ነው። ለተጨማሪ ኃይለኛ የመጽሐፍ ቅዱስ ታሪኮችን በየሳምንቱ ለማግኘት ቻናላችንን ሰብስክራይብ ያድርጉ!